ሲጻፍላቸው ቆይ ቆይ ነገር ሲጻፍላቸው አ እዛ እዛ መልስ መልስ መልስ መልስ ነው የሚፈልጉት ተባለ። ይሄ ብቻ ነው የሚፈልጉት ስክሪንሻት አርገሰጥ ከጊዜ እኔ ደግሞ ድጋሚ የኔ ፍቅር ዜድዬ፣ ወዲያውኑ ሰው እንደዚህ አለብኝ ታይ ዛዛ አሁን እንትኑ ለሌላ ሰው እኮ ሰጣታለሁ። እህት ያለች ግን አሁን እንትኑ፣ ይሄ እንዴት ነው? ኢሜል አው የቲክቶክ እንትን ቲክቶክ ላይ አገባቡ ምናምን እሷ ካልቻለችው እንዳማራጭ ሆነ። እኔ እኔን እንደዚህ በፊት ለፊት የምታቀኘን ሰው አትመኝ እያልኳት፣ አንቺ ፎቶ የለሽ ምን የለሽ እንዴት ነው? ማንነትሽን ምንነትሽን በምን አውቃ ነው ለአንቺ የምትሰጥሽ ይ ካንዱ አይደለም፣ ዜድ ማይት ማንንም አምንሽ ነው እንዴ? ምን ዝም ብሎ ሰው እኮ አይታመንም። አይታመንም ብሎ ሰው ኖ ኖ ሰው እንጂ አይትረስት ማይ ሰልፍ ሰው አለኝ አለኝ። እንደዛ ነው እንጂ ምንም ሰው ማንም የሚታመን የለም። ዘንድሮ እከሌን በደንብ አውቃለሁ ብለሽ የምታስቢ ሰው እንኳን በመጨረሻ ከሃዲ ነው ይገኛል። እኔ ሰው አምናለሁ? እኔ እንጃ ማርያምን። ዜድዬ እኮ ሰው አትመኝ እያልኩሽ እኮ፣ እየመከርኩሽ ነው፣ እየነገርኩሽ ነው። መኝ ሰው አትመኝ፣ ሰው አትመኝ። በቃ ይህን ብቻ አስቢኝ። ማንንም ሰው እኔ ሆነ ማንን ሆነ ማንንም ጋይስ ደብል ደብል ፍጹም ናቸው ብለን ያመንናቸው ሰዎች ናቸው ጉድ እየሰሩ ነው ያሉት። ደብል ከፈጣሪሽና ከራስሽ ውጭ በማንም መተማመን አትችይም። እዚህም ጉድናይት፣ አዝመራ ጊዜ ጉድናይት እኔ ናት። ቻው፣ ቴንኪው አመሰግናለሁ። ሁላችሁም ማርያም ታብታብ ላደረጋችሁልኝ ሁላችሁም፣ ቴንኪው ሶ ማች ቴንኪው። እና ዜድ ሰው እከሌን አውቀዋለሁ እከሌን አምነዋለሁ ብለሽ ማንም የምትይዩ ሰው የለም። እዚህ ምድር ላይ የምናምልሽ በጣም ንጹህ ሃይማኖተኛ፣ ታማኝ የመሰሉ ሰዎች ውስጣቸው ሌላ ነው። እንዲህ በሚዲያ ላይ እንዲህ በሚዲያ ላይ የምናውቃቸው በጣም ታማኝ የሚመስሉ ሰዎች ራሱ ሌላ ናቸው። እንጃን ያደኑ እድሜ ምንም አልጠብቅም። ቀራሴን ችዬ በሰላም መኖር ነው፣ ከማንም ጋር በምንም መነካካት አልፈልግም። የሆነ ነገር በቃ ቀድሞ ይሸተኛል፣ ነገር ነገር የሚያመጣብኝ ነገር ቀድሞ ይሸተኛል። አሁን አንተ መሐመድ ተብዬው ባለጌ ስድ ከእንደዚህ አይነት ነገር ውጭ አታቅም እኔ ምስትክ ታሳዝነኛለች ከእሙሙ ውጭ አታቅም ባለጌ ስድ ስለ እሙሙ ያወራል እዚህ ጋር ቀላ ባለጌ ስድ የልጅቷ ልጅቷ አንቺ ጋር ገብታ ነበረ የሆነ ሰው በየወር እኔ ሀቢባ ንገሪያት በየወር አግዛት አለው እንደ ልጄ ሁና የተሰማችን የተሰማችኝ ወይ ደግሞ ወደ ማዘር እኔ እልካት አለው ችግር የለም ማለት ነው የቷ ህፃኗ የአስራ አንድ ዓመቷ ልጅ፣ ልጅቷን ነው ምናገዘው። ልጅቷን የአዳሪ ትምህርት ቤት እናስገባታለን። እናትየው በራሷ ሰርታ እንድትበላ፣ እኛ ማገዝ ያለብን ልጅቷን ነው። እናትየውን ገንዘብ ከሰጠናት፣ ሁሉም እናቶች ልጆቻቸውን እንደዚህ እያደረጉ መቅረጽ ይጀምራሉ። ገባሻ? አሁን ላይ ምንም ነገር ነው፣ ግን እውነት ነው ያየሁት እንትኑ አሁን የሆነ ቪዲዮ ተለቃ እንትን ያደርገች ምናምን ከእንትና ላይ ማናት? ቤቢ ላይ ቤቢ ለቃ ሙላ ቪዲዮ ለቀቀች፣ ምንም የሚል እንደዚህ እንትን የጨፈረች ምናምን ምናምን። እናትየው ወይስ ልጅየው? ልጅየው አሁን ነው፣ ቅድም ያየሁት። አላየው ትማሪ፣ እስቲ ልግባና፣ ወይ ላክ አሳየን እስቲ አረዛ እዩሲ እየጨፈረች ዩ እግዚአብሔር እኔ ለራሴ ነው። ዘግላብ ትደንሳለች ልጅቷ። እየጨፈረች ነበር። ፍቅር እንትም ድሮ ነው። የፍቅር ታሪክ በዚህ እኩል ያለልት የፍቅር ታሪክ እያልሽ መጽፌ ልጅ፣ ግን ደህና ነሽ? ምን ሆነሽ ነው? ነገ የፍቅር ታሪክ አለኝ ትላለች። ደግሞ እንሻላ ነው ስሟ። ቤቢ ናት የነበረችው። ቤቢ ቤቢ ናት። አቡዬ፣ ግን ኢሞሽናል ብትሆን ጉዳችን ነበር። አልገባኝም። ኢሞሽናል ቤቢ እንዴት ነው? አልገባኝም

ህይወትና እድሜ ስላስተማረኝ ነው። ምንም ነገርን ረጋ ብዬ አስተውዬ ግራ ቀኝ ሰመቼ በደንብ አስቤ ነው የሆነ ነገር ስናገር የምናገረው። ቸኩዬ ተናግሬ ኋላ መጸጸት አልፈልግም። ትሪፕል ጋይስ ፈርስ ጊፍት ኢስ ትሪፕል ላቭ ዳት ሀብዬ። ቴንኪዩ ይልዬ። ሜምበርሽን አድሹኝ ፍቅር ሜምበርሽ ኤክስፓየርድ አድርጓልማ ትሪፕል ነው ጋሽ። ትሪፕል ትሪፕል ውዶች ትሪፕል። ሻግቻለሁ። አዎ ሻግተሻል። አድርሽ ራስሽን ከሪማ። ባይ ዘ ወይ ከሪማ የምትባል አክስት ብጃለች። እሷንሽ ከሪማ የምትባል አክስት ብጃለች። ሎንግ ታይም ሆኖኛል ካወራኋት። አግብታ አረቃ ሄዳለች። እሷንሽ እንደ ደን ጎበዝ አቡ ጉንጭሽ ምንድን ነው? ቡግሮቶብኝ ነው ማሬ። እርጅና መጣ። ወጣትነትን ቻውቻው እያልኩ ነው። ሴት ልጅ ወጣት። እሺ ጋይዝ፣ ሴት ልጅ ወጣት የምትባለው ከስንት ሴት ልጅ ወጣት የምትባለው ከስንት ዓመት እስከ ስንት ዓመት ነው? ንገሩ። እስከ አርባ አምስት ዓመት ቀረኛል። ከአስራ አምስት እስከ ሰላሳ አምስት ወይኔ ጉዴ! በቃ ጨረስኩ። ወይኔ የካቲት ሰባት በኢትዮጵያ በዚህ ዓመት የካቲት ሰባት ወጣትነት ንቻውቻው ዳለሁ ከ15 እስከ 35 ሴቶች ወጣት የምትባለው ከ15 እስከ 35 ነው። የካቲት ሰባት 36 ዓመት ይይዛለሁ፣ 36 እገባለሁ። የካቲት ሰባት በቃ ወጣትነት ባይ ባይ። እስከ አርባ ዓመት ወይም ትንሽ ተጽናንቼ ነበር። ስቀልድ ነበር እኮ ወጣትነት

ለዚህ ነው ህይወት አላምናት ብላ ፈሰተቻት። ግን የ11 ዓመት ልጅን ዘፈን ማዘፈን ትክክል ነው? እንደው ቲክቶክ ባይጠቀሙ ልጆች እውነት። ያው ሳይመን ዘጠኝ ዓመቱ ስልክ የለውም። ማማ በስንት ዓመት ነው ስልክ የሚፈቀድልኝ ሲለኝ 13 ዓመት ላይ ያልኩት እሺ አለኝ። ይጠብቃል 13 ዓመቱ። እናትየው ስራ ነው

ሜሉ በማየ ሞት በቃሽ። አስተዳደግ የወላጆች ምን ወሳኝ ነው። በዚህ ዘመን ልጆቻችንን ከስልክ ቆጥበን ደብቀን ሽሽግ አድርገን ካላሳደግናቸው ይጠፉብናል። አይስዌር ይጠፉብናል። በህይወታችን ዋናውና ትልቁ ነገር ሊሆን የሚገባው ልጆቻችን ናቸው። ልጆቻችንን እሽሽግ አርገን ከሶሻል ሚዲያ ድብቅ አርገን ድብቅ ስላች ፎቶቸውን አለመኮስት ሳይሆን እንዳይጠቀሙ በማድረግ ጥናላምቸላይ ብቻ እንዲያተኩሩ አድርገን ማሳደግ አለብን። ትምህርታቸው ላይ ብቻ። ይህ በህይወቴ ትልቁ ነገር ልጆቼ ናቸው። በህይወት ትልቁ ነገር የልጆቼ ትምህርት ነው። የትም ገደል ብገባ ከልጆቼ መለየት አልፈልግም። ልጆቼ ትምህርታቸውን በትክክል እየተማሩ እንደሆነ ሜክሹር ሹር መሆን እፈልጋለሁ። ሴፍ መሆናቸውን ከጉያ እንዲወጡብኝ አልፈልግም። ፈጣሪ ያደረውን ሁሉ የምለምነው በህይወት እስካለው ልጆቼ ከጉያ እንዳይወጡ ነው። አንቺ ልጁ ተገደለ እንዴ? እዛ ሳውዲ ገደሉታ በወሰነበት ዋናው ይሄ አረብ

ዜዶ እኔ ቆየተጫወት ስሚኝ ማማ፣ እኔ ላይቬን ስከፍት ኮመንታተሮች በኮመንት አዲስ ነገር ካልነገሩኝ ሀያ አራት ሰዓት በራሴ ላይቭ ነኝ ገኛለሁ ቤት በኩል ይሰማለሁ። ንገሪ ንገሪኝ። አሁን አንቺ አስረጅኝ፣ ከመጀመሪያው ልጁ በምን ምክንያት አራ በምን እንደሆነ አላውቅም፣ ግን ገድለዋል። አልተያዘም፣ ውሸት ነው የምን በየመን አምልጧል እየተባለ ነው ብሎ ይጽፋሉ። ቆይ እኮ መጀመሪያ እንዴት ገደለ? በምን ምክንያት ገደለ? አስረዱኛ። ትሪፕል ነው ጋይስ ፈርስ ጊፍት እስትሪፕ አሉ። እኔ መኪና ላይ ሲይዙ ታዲያ ምንድነው ከመኪና ያወረዱት ምናምን ነው። አራት ዊን ነበርኝና አራት ሰበሰበች ልኝ ትራሽ ቅዳሜ ደግሞ ደውኩት እኔ ማለት ነው። ሰው የሰው ልጅ ሲገል ለምንድን ነው እዚህ ጋር አልሐምዱሊላ የመን ገባ ብለሽ የጻፍሸው ያንቺን ወንድም ቢሆንስ የገደለው፣ መግደል ትክክል ነው እያልሽ ነው? ሰው ሰውን መግደል ትክክል ነው?

ህይወትሽ፣ ብሶት አለብሽ። አይዞሽማ ህይወት እንደዚህ ናት፣ ያልፋል። እሺ አይዞሽ፣ አትናደጅ። ደብል ጋይስ ሰው ልጅ ካልተናደደ አይሳደብም። አረ ጋይስ ደብል ነው፣ ደብል ነው። አራት ውይናችንን እናስጠብቅ። ደብል ነው ጋይስ። አንድ ጋላክሲ፣ አንድ ጋላክሲ። በዚህ ደብል አንድ ጋላክሲ ውይናችን መንጠር አርጊ። እሺ እንትን ስክሪንሽት አርጊ። እሺ ከወይ መጨረሻ ላይ ነው አሁን። ነዛ ለኒጋን ጋላክሲ ትንሻክ እናድርገው። አራት ወይናችን እንዳይወሰድ። ዜድ መሲ እያለቀሰች ነው። ምን ሆነች? ምን ሆነች? ምን ተፈጠረ? ሞባይል አልሸጠችም እንዴ? ተው እንደዚህ ብላችሁ ነው የሆነ ጊዜ አያይዛችሁ እንደዚህ ያጣላችን። ተው ሪቾ የኔ እናት፣ እኔ ምንሽ። መነፅሩ ምን ያክላል? ምንድን ነው የሀያትሽ መነፅር ነው እንዲያደርግሽ። ምን ጉድ ነው ትልቀቱ፣ ከፊትሽ ይበልጣል። ወዬ እዚህ ጋ እየወገኝ ነው ስትተነፍስ ልጁ ነው። ወደዚህ ወደዚህ ያለ የምር በጣም እየወገኝ ነው ስትተነፍስ እና እንትን እንትን እንትን እየገባ ነው እንደ እናንተ ጋ ገባ